ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ በእንጨት ላይ እንደተሰቀለ እንደተቸነከረ ያው መጽሐፍ ቅዱሳችን ይነግረናል። ጊዮርጊስም ምን ይላል መሰላችሁ? ካህን ከመ ክርስቶስ መጥቶ ነፍሰው ለሞት ወተቀናው ሥጋሁ አባ ጊዮርጊስ ይላል። አባ ጊዮርጊስ ጊዮርጊስም እንደ ካህኑ ክርስቶስ ምን ሆኗል? ነፍሱን ለሞት አሳልፎ ሰጥቷል። እንደገናም ደግሞ ተቸንክሯል ይላል ጊዮርጊስ። የኢየሱስን ታሪክ ወስዷል ወስዷል ኢየሱስ በመስቀል ላይ እንደተቸነከረ ጊዮርጊስም ተቸንክሯል የታሪክ ስርቆት ይህንን አንድ ብለን እንውሰደው ሌላው የሚገርማችሁ ነገር ጊዮርጊስ ሰላም ለክሳድከ ላይ ስንመጣ ጊዮርጊስ በሰይፍ አንገቱ ሲቆረጥ ሲቀላ ምን ወቶታል ወተት ውሃ ደም ከጊዮርጊስ አንገት ወጥቷል ወል እንደምላላችሁ ያው እንግዲህ በአንዳንድ የተወሰኑ ነገሮች መቅረብ ግድ ስለሆነብኝ፣ ቅርብ ያለው እንደምትሰሟቸው፣ እንግዲህ ወንጌል አያምኑም የምንለው ብዙ ጊዜ ለዚህ ነው። መጽሐፍ ቅዱስን ማለት ነው። መጽሐፍ ቅዱስ ብለው ይናገራሉ እንጂ ግን መጽሐፍ ቅዱስን አያምኑበትም። በመጽሐፍ ቅዱስ ላይ የሰፈረውን ቃል አይቀበሉትም። ይያን የምንናገረው የምናስተምረው ለዚህ ነው። እንደው እናንተ ምናልባት አለባበሳቸውን አይታችሁ እንግዲህ፣ ዛሬ ልብስ አስቸጋሪ ሆኗል። በልብስ ለመውሰድ ሰውን ለመሳብ ለማስመሰል ብዙ እየተደረገ ነው። መነኮሳቱን ይመስላሉ፣ ካህናቱን ይመስላሉ፣ የካህናቱን ልብስ ይለብሳሉ፣ ይጠመጥማሉ፣ ብዙ ነገር ያደረጋል። ያው ይሄ በወንጌሉ ላይ የተነገረ ስለሆነ ለእኛ ምንም አይመስልም አያስደንቀንም፣ ደግሞም አያታልንም። ዋናው ትልቁ ነገር ምንድን ነው? ማቴዎስ ምዕራፍ ሰባት ቁጥር አስራ ስድስት ላይ የተነገረ ወእም ፍሬ ሆሙ ተአምር ወሙ ከፍሬያቸው የተነሳ ታውቋቸዋላችሁ ማለት ከአነጋገራቸው የተነሳ ማለት ነው። ከአነጋገራቸው የተነሳ ታውቋቸዋላችሁ ስለተባለ በዚህ ነው ጥንቃቄ ማድረግ ያለብን። አነጋገራቸው አይቶ ማወቅ ነው ያለብን፣ እንደነዚህ ያሉትን ሰዎች ማለት ነው። እነሱ አሁን እንደሚሉት ያው እንግዲህ ቅዱስ ጊዮርጊስን ከመድኃኒታችን ከኢየሱስ ክርስቶስ ጋራ ያው እንዴት መሆን ይችላል? ማለትም ሳይሆን ቅዱስ ጊዮርጊስ እንደ መድኃኒታችን እንደ ኢየሱስ ክርስቶስ እንዴት መከራ መቀበል ይችላል ነው። እንዴት መቀበል ይችላል? መቀበል አይችልም እያሉ ነው ያሉት። ይህን እየነቀፉ ነው ያሉት። እንደገና ደሙን አፍሷል። ደሙን መፍሰስ ውሃው፣ ደም፣ ወተት መውጣት የለበትም እያሉ በእግዚአብሔር ስራ እየገቡ ነው እየተናገሩ ያሉት። ይሄ በእግዚአብሔር ስራ መግባት ነው። ማቴዎስ ምዕራፍ 10 ቁጥር ሰላሳ ስምንት ላይ እንመልከት፣ ስለ መከራ ክርስቶስ እንዴት እንደተናገረ ራሱ መድኃኒ ያለ ዘእየ አጥባ ወዘይነሳ መስቀለ ሞቱ ወዘተለወደሬ እየደሉ ሊተ ወይክ ሊጸመደኒ ብሏል። ምን ማለቱ ነው? አምላካችን ኢየሱስ ክርስቶስ ይህን ቃል የተናገረበት ለማን ነው? ለወዳጆቹ፣ ለቅዱሳን፣ ለሰማይታት ነው። ዘያጣው ዘይነሳ መስቀለ ሞቱ መስቀል መከራ ነው። ሞቱ ደግሞ የተባለ የክርስቶስ የመስቀለ ሞቱ ማለት የክርስቶስ መከራው ነው። ክርስቶስ የተቀበለው መከራ ይህን ሲናገር መድኃኒታችን ኢየሱስ ክርስቶስ ራሱ መስቀለ ሞቱ የእኔን መከራ፣ እኔ የተቀበልኩትን መከራ የጨክኖ ያልተቀበለ ሰው ቢኖር ወዘ ኢተለወድሬ እኔንም ያልተከተለኝ በመከራ እኔን ያልመሰለኝ ሰው ቢኖር እይደሉ ሊተ የኔ ደቀ መዝሙር ሊባል አይገባውም። ወይክ ሊጸመደኒ ሊያገለግለኝም አይገባውም፣ ማገልገልም አይችልም። እግዚአብሔርን የሚያገለግለው አንድ ሰው ምን መስሎ ነው? ክርስቶስን የተቀበለውን መከራ ተቀብሎ። እኛ ባይቻለንም ባናደርገው ግን ያደረጉትን ቅዱሳንን መንቀፍ የለብንም። እኛ አይቻለንም ከነሱ መድረስ፣ ጸጋውና ኃይሉ አልተሰጠንም። ለምን? ተጠራጣሪዎች ስለሆነ። የካዱ ጭራሹን ክደዋል። የሉ ያለንም ደግሞ ፍጹም እምነታችን ያን ያህል ያው እንደ እነሱ ጨክነን ስላልተነሳን የእነሱ ጸጋና ክብር ላይሰጠን ሊሰጠን አይችልም። ስለዚህ ለእነሱ የተሰጣቸውን ጸጋና ክብር እነሱ መድኃኒታችን ኢየሱስ ክርስቶስ ጌታቸውን መስለው የተቀበሉትን መከራ ክርስቶስ በመስቀል እንደተሰቀለ ጴጥሮስ ተሰቅለዋል። ቁልቁል እንደውም ቁልቁል ነው የተሰቀለው። እንዲ ጌታ ሽቅም የተሰቀለው እኔ ቁልቁል መሸቀል አለብኝ የለብኝም፣ ሽቅም መሸቀል የለብኝም ብሎ ቁልቁል ነው የተሰቀለው። ያን የማንም መከራ ለማስታወስ ነው የክርስቶስ ቅዱስ ጊዮርጊስም የክርስቶስን መስቀል ለማስታወስ መከራውን ለማስታወስ ክርስቶስን ለመምሰል ይህን መከራ ቢቀበል የሚያስነቅፍ ነው ነገሩ ያልደረሰበት ሰው መንቀፉ ይችላል። መቼም ማያደርግስ ማለት ነው። ቅዱስ ጳውሎስ ምንድን ያሉ ሮሜ ምዕራፍ ስድስት ቁጥር አምስት ላይ እንዲህ ሲል እናገኘዋለን። መሰኬ ተመሰልናሁ በሞቱ ንትሜሰሎ በሕይወቱ። በሞቱ ማለት በመከራው በመከራው ከመሰል ነው፣ በሕይወቱ በትንሣኤው የምንመስለዋለን ማንም ክርስቶስን ክርስቶስ የተቀበለውን መከራ ምንም የክርስቶስ መከራ የዓለም ድህነት ቢሆንም የእኛ መከራ ደግሞ ለእኛ ከነሱ አልፎ ለወዳጆቹ ክብር የሚያሰጥ ስለሆነ ቃል ኪዳን ስለተገባላቸው በቃል ኪዳን መሰረት የሚሰጣቸው ክብር ስላለ የሚሰጠን ክብር ስላለ በሞቱ እንደመሰልነው በሕይወቱ ምን መስለዋለን ነው። በምንድነው በሕይወቱ ምን መስለው ያለው ቅዱስ ጳውሎስ በመከራው ከመሰል ነው ያለው። ቅዱስ ጊዮርጊስ ደግሞ ይህን የነ ጴጥሮስን የመድኃኒታችን ኢየሱስ ክርስቶስን ቃል መሰረት በማድረግ የነ ቅዱስ ጳውሎስን ቃል መሰረት በማድረግ ትምህርት መሰረት በማድረግ መከራ ተቀበለ። መከራ ስለተቀበለ ይህን ያህል ነቀፌታ፣ ይህን ያህል እንደው እውነት መቼም አለመማር የሚገልጠው ነው አለማወቅም አለመማርንም የሚያሳውቅ ነው እንጂ እውነት ለተማረ ለሚያውቅ ሰው ቢሆን ምንም እንኳን እንደው እነ ቅዱስ ጴጥሮ እነ አሬዎስ እነ አሬዎስ እነ ንስጥሮስ ክክደዋል ብለናል። ሲክዱ በሚስጥረ ሥጋዌ ያልገባቸው ነገር እያጠራጠራቸው ገደል እየሰደዳቸው እንጂ እንደ ቅዱሳን በመንቀፍ አይደለም። ለቅዱሳን የተሰጠውን ክብርማ ማንም የሚሰጠው የለም። ስለዚህ ስለማናገኘው ብለው ነቀፌታ ያበዛሉ። ስለማናገኙ ብሎ ክብሩን ማግኘት ስለማይቻላቸው እንጂ ቅዱስ ጊዮርጊስ ግን መድኃኔ ዓለም ኢየሱስ ክርስቶስ የጸረ መስቀል ሞት የይጸክል ይክሊስ ጸመደኒ ወይ ይክሊስ ጸመደኒ እኔን ማገልገል አይቻለውም እኔን መከራ ካልተቀበለ ያለውን መሰረት በማድረግ ነው መከራ የተቀበለው። ሌላው አንገቱን ሲቆርጡት ደም፣ ውሃ፣ ወተት ወጣው ይላል። አዎ ትክክል ነው። ደራሲው መከራውን አይቶ ነው የደረሰለት ገድሉ ሲጻፍ መልኩ ሲጻፍ ከምኑ ጋር ተነጻጽሮ ነው? ከመከራው ከሰራው ስራ ጋር ነው፣ ከተደረገው ድርጊት ጋር ነው፣ እግዚአብሔር ከሰጠው ክብር ጋር ነው የተጻፈለት። ይህ ሲጻፍለት ደግሞ በተቆረጠ ጊዜ በዛሬዋ እለት ማለት ነው ሚያዝያ ሃያ ሦስት ሚያዝያ ሃያ ሦስት አንገቱን ሲቆረጥ ደም ውሃ ወተት ወጥቶታል። ይህ አይሆንም ማለት ደግሞ ይቻላል። ይሄ እኮ የሰው ሰውኛ ስራ እኮ አይደለም፣ የአምላክነት ስራ ነው። በአምላክነት ስራ ገብቶ ደግሞ አምላክ ለወዳጆች የሚያደርገውን መከራቸውን አይቶ ክርስቶስን ስለመሰሉ የክርስቶስን መከራ ስለተቀበሉ ለነሱ ምስክርነት እየሰጠ መድሃኔ አለም ለነሱ የሰጠውን ምስክር አይደረግም ማለት ይህም በጣም ስህተት ነው። ስህተት ነው። በእውነት እኔ ምን ያህል ህሊና እንዳላቸው ባላቅም እንጃ። እንደው እንደዚህ ይሄ እኮ ማለት እኮ እግዚአብሔርን መንቀፍ ማለት ነው። አስቡት፣ አሁን ጊዮርጊስ ሲቆረጥ ደም፣ ውሃ፣ ወተት አይወጣውም ማለት እግዚአብሔርን ተአምራት አያደርግም ማለት ነው። እሱ ሲቆረጥ እኮ አድራጊው እኮ ሰሪው እኮ እግዚአብሔር ነው። ግን ይህን ተአምራቱን በማድ ላይ ሰራ፣ በወዳጆቹ ላይ በቅዱስ ጊዮርጊስ ላይ ሰራ። ይህን መንቀፍ ማለት እግዚአብሔር የሚያደርገውን ተአምራቱን ስራውን መንቀፍ ማለት ነው። ይዝ እንዲህ እያሉ ዛሬ ክርስቶስን እናምናለን ኢየሱስን እናምናለን ማለት የት ላይ ይገኛል? እውነትም እኮ እምነቱ የልብ አለመሆኑ የአፍ መሆኑ መረዳት የምንችለው በዚህ ነው። መረዳት የምንችለው በዚህ ነው። ሁላችሁም ተመልካቾች እንደምታዩት ምንድነው? ያለው መድኃኒያ ነው ኢየሱስ ክርስቶስ ማዮም ወንጌል ዮሐንስ ምዕራፍ 14 ቁጥር 12 ላይ እስኪ እንመልከተው። አማን አማን እብለክሙ ዘየአምን በግብራ ግብረ ዘአነ እገብር ወቱኒ እገብር ወዘ አቢ እምኔሁ ይገብር። እውነት እውነት እላችኋለሁኝ በእኔ ያመነ ሰው ሁሉ ቢኖር እኔ የምሰራውን ስራ ይሰራል። እኔ የምሰራውን ስራ ይሰራል። እንደውም ከዚህ አብልጦ ይሰራል ነው ያለው መድኃኔዓለም። ከዚህ አብልጦ ይሰራል። አይደለም እንኳንን የምሠራውን የምሰራውን ከዚያም አብልጦ ይሰራል። በማን ያመነ በመድሃኔ ዓለም በኢየሱስ ክርስቶስ ያመነ በእሱ ስም መከራ የተቀበለ ከዚያ የበለጠ ታምራት መስራት ይችላል ብሎ ነው ራሱ ኢየሱስ ክርስቶስ የተናገረው። መድሃኔ ዓለም ኢየሱስ ክርስቶስ ሲሰቀል ከጎኑ ደም፣ ውሃ ወጣው። ከዚያ በበለጠ ደግሞ ወተት ለማንወጣ ደግሞ ለጊዮርጊስ ያ ባለቤቱ ከዚያ ደግሞ ባለቤቱ ለጊዮርጊስ ለወዳጁ ስራውን ለመመስከር ድንቅ ተአምራቱን ለማድረግ የጊዮርጊስ ስራ ለመመስከር ምን ጨመረለት ከውሃና ከደም ጋራ ወተት ጨመረለት። ወተት ጨመረለት። ይህንን መንቀፍ ማለት የእግዚአብሔርን ስራ ኢየሱስ ክርስቶስ የሚያደርገውን ተአምራቱን በወዳጆች ላይ የሚገልጠውን የአምላክነቱን ስራ መንቀፍ ማለት ነው። ይህን ነው ልብ ብለን ልንረዳው ልናውቀው የሚገባ ። ሁላችሁም ተመልካቾች ይህ ለሁሉም ሼር አድርጉት። በእውነት የእግዚአብሔርን ቃል መንቀፍ ማለት ነው። ቅዱስ ወንጌልን፣ ቅዱስ መጽሐፍን፣ መጽሐፍ ቅዱስን ማቃለል ማለት ነው። እግዚአብሔር የተናገረውን ቃል አይደረግም ማለት እግዚአብሔር የሰራውን ስራ መስራት አትችሉም ማለት፣ እግዚአብሔር አድርጎ ይህን ያደረገ ነው የኔ ደቀ መዝሙር የሚሆን እንጂ ይህን ያላደረገ የኔ ደቀ መዝሙር ሊሆን አይችልም ብሎ ራሱ የተናገረውን ነገር መንቀፍ ማንን መንቀፍ ነው? ኢየሱስ ክርስቶስን መንቀፍ ነው። ግንቡን መንቀፍ ሐናጺውን መንቀፍ ነው። ሸክላውን መንቀፍ ሰሪውን መንቀፍ ነው። ልብሱን መንቀፍ ሸማኔውን መንቀፍ ነው። ፍጥረቱን መንቀፍ እግዚአብሔርን መንቀፍ ነው። ተአምራቱን የቅዱሳን የሚያደርጉትን ታምራት መንቀፍ በቅዱሳን በታም በቅዱሳን ላይ የሚደረገውን ተአምራት መንቀፍ ማንን መንቀፍ ነው? ኢየሱስ ክርስቶስን መንቀፍ ነው። ስለዚህ ሁላችሁም ይህንን ልብ ብላችሁ ልታስተውሉትና ልታስቡት ይገባል ምእመናን ለእነሱም ሸር አድርጉላቸው።